ከአዲስ አበባ ለኢሳያስ አፈወርቅ የከባድ ደብዳቤ ተልኳል። በደብዳቤው ፕሬዚዳንት ኢሳያስ ጨካኝ በሚል ቃል ተዘልፈዋል። ኢሳያስ በኢትዮጵያ ሕዝቦች መካከል የተቧደነ ጦርነት ለመለኮስ እየጣሩ ነው የሚለው ከአዲስ አበባ ወደ አስመራ የተላከው ደብዳቤም ቆምጠጥ ያለ ነው ተብሎለታል። ሻቢያ በበኩሉ በኢትዮጵያ ላይ ዘለፋውን የቀጠለ ሲሆን ዛሬ ደግሞ የብልጽግና መንግስት አቅሙ በአዲስ አበባ ብቻ ተገድቧል ሲል ተደምጧል። ፕሮፌሰሩ ከአዲስ አበባ የላኩትን ደብዳቤ እና የሻቢያን ዳግም ዘለፋ የተመለከተ ጥንክር ይዘናል። ህዋትን በኃይል ለመገርሰስ የተደራጀውን ታጣቂ ቡድን እንደሚደግፍ የጌታቸው ረዳ ፓርቲ አስታወቀ። ከሳምንታት በፊት አፍሪካን ኢንተለጀንስ የታጣቂ ቡድን በፌዴራል መንግስት እየተደገፈ ነው ሲል መረጃ የወጣ ሲሆን ዛሬ ደግሞ የጌታቸው አዲሱ ፓርቲ ትጥቅ ትግሉን እንደግፋለሁ ብሏል። በዝርዝር የምናስደምጣችሁ ጉዳይ ነው። በኢትዮ ኤርትራ መሀል ጦርነት ሊቀሰቀስ ተቃርቧል የሚሉ መረጃዎች በስፋት እየተሰራጩ ነው። ይህን ተከትሎ የቀድሞ የኢትዮጵያ ጦር ኢታማጆር ሹም ከኤርትራ ጋር ሊፈጠር ይችላል ተብሎ ለተሰጋው ጦርነት ወደ ጦር ሰራዊቱ ተጠርተዋል የሚል መረጃ በስፋት እየተሰራጨ ነው። ይህን ተከትሎ ራሳቸው ጀነራሉ አጭር ምላሽ ሰጥተዋል፣ ይዘነዋል። ሀማስ የተኩስ አቁሙን ስምምነት ውድቅ አደረገም። በአሜሪካ አማካኝነት እስራኤል የተቀበለችውን የተኩስ አቁም ስምምነት ሀማስ እንደማይቀበለው አስታውቋል። እንመለስበታለን። ጤና ይስጥልኝ። ወደ አንድ አፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለሆኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጦ 40 በሶስት አመት ከፍለው ቀሪውን 60 ፐርሰንት ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸልሎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መጥተናል። ቀድሞው ለሚመጡ 20 እድለኞች በ8% ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ በሚፈልጉት የካሪያ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሁኑ። ከአዲስ አበባ ለኢሳያስ አፈወርቂ ከባድ ደብዳቤ ተልኳል። በደብዳቤው ፕሬዝዳንት ኢሳያስ ጨካኝ በሚል ቃል ተዘልፈዋል። ኢሳያስ በኢትዮጵያ ሕዝቦች መካከል የተቧደነ ጦርነት ለመለኮስ እየጣሩ ነው የሚለው ከአዲስ አበባ ወደ አስመራ የተላከው ደብዳቤ ቆምጠጥ ያለ ነው ተብሎለታል። ሻቢያ በበኩሉ በኢትዮጵያ ላይ ዘልፈውን የቀጠለ ሲሆን፣ ዛሬ ደግሞ የብልጽግና መንግስት አቅሙ በአዲስ አበባ ብቻ ተገድቧል ሲል ተደምጧል። ኢትዮ ኤርትራ ቋፍ ላይ ናቸው። ከቅርብ ቀናት ወዲህ ከኤርትራ በኩል የሚሰነዘሩ ጸባጫሪ መልዕክቶች የጦርነቱን አይቀሬነት እጅግ እያቀረበ ነው። በቀለበት ግንኙነታቸውን ያጸኑ የሆኑት ሁለቱ መሪዎች ውጥረት ውስጥ ናቸው። ለዚህም ደግሞ በርከት ያሉ ምክንያቶች የሚነሱ ሲሆን ሻቢያ እንደሚያቅደው በኢትዮጵያ ፖለቲካ እንደልቡ መሆን ስላልቻለ የተፈጠረ ቅራኔ ነው የሚለው ግን ሚዛን ይደፋል። የሆነ ሆኖ ግን በተለይም ባለፈው ሳምንት አቶ ኢሳያስ አፈወርቄ ከአስመራ ያሰሙት ዘለፋ ሀገራቱ በምን ሁኔታ ላይ እንዳሉ በግልጽ ያመላከተ ሆኗል። ያለፈው ሳምንት የፕሬዝዳንቱ ንግግር መነጋገሪያነቱ የቀጠለ ሲሆን ንግግራቸውን የሚተች ደብዳቤ ከአዲስ አበባ ወደ አስመራ መላኩ ታውቋል። ለኢሳያስ ንግግር ግብረ መልስ ደብዳቤ የጻፉት የአዲስ አበባ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰሩ ናቸው። የአዲስ አበባ ዩኒቨርሲቲው የፖለቲካ ሳይንስ መምህር ዶክተር መብራቱ ከለቻ ግልጽ ደብዳቤ ሲሉ ሰፊ መጣጥፍ አስነብበዋል። የፖለቲካ ሳይንስ ምሁሩ ፕሬዚዳንት ኢሳያስ ስለ ውጭ ኃይሎች ጣልቃ ገብነት ያወራሉ፣ ይሁን እንጂ የእሳቸው ጦር ኢትዮጵያ ጦርነት ውስጥ ገብቶ መሳተፍና ከፍተኛ ጭፍጨፋና እልቂት መፈጸሙ ጣልቃ ገብነት ካልተባለ ሌላ የውጭ ጣልቃ ገብነት ከየት ሊመጣ ነው? በማለት ሞግተዋል። ኢሳያስ የሌላ የእጅ አዙር ጣልቃ ገብነት ትርክት በመሳል በጎረቤት ኢትዮጵያ ጦር አስገብተው የፈጸሙትን ወንጀል ለመሸፋፈን መሞከራቸው እጅግ አደገኛና ጨቃኝ አቋም መሆኑን ነው ጻፉ የጠቀሱት ኢትዮጵያ በብሔር ፖለቲካ ቀውስ ውስጥ ገብታለች ብለው ኢሳያስ መናገራቸው ተገቢነት የለውም የብሔር ፖለቲካ ቀውስ ተፈጥሮ ከሆነም የኢትዮጵያ ብዙሐንነት በአግባቡ የማስተናገድ ችግር ከገጠማት እሱን ማስተካከል ለእኛው ለኢትዮጵያውያን የሚተው የቤት ስራ እንጂ ፕሬዚዳንት ኢሳያስ እርስዎን ሊያስጨንቅና ከንፈር ሊያስመጥጥ የሚገባ ጉዳይ መሆን የለበትም። ከብሔር ፖለቲካ በተጨማሪ ስለ ኦሮም መማር ይወት አለም እንዲሁም ስለ ኩሽና ሲም ግጭት ማንሳቶም ቢሆን የመነጨው እርሶ ብዙሃንነትን ለሚያስተናግድ ፖለቲካ ያለውትን ጥላቻ እንጂ ሌላ አይደለም በማለት ነው የፖለቲካ መምህሩ ኢሳያስን የሚተች ሀሳባቸውን ከአዲስ አበባ በኩል መንግስት ለዘለፋ መልስ አልሰጥም ሲል ቢያልፈውም የኢትዮጵያ ምሁራን ግን ቁጣቸውን ግልጽ ደብዳቤ በመጻፍ ጭምር እያንጸባረቁ ነው። ሆኖም ግን አሁንም ሻቢያ ዘለፋውን መጥፋት ቀጥሎበታል። በትናንትና ዕለት ደግሞ በማስታወቂያ ሚኒስትሩ በኩል ብልጽግና ኢትዮጵያን የትርምስ ማዕከል አደረጋት ሲል እንደለመደው በማያገባው ገብቶ ሲያቦካ ተገኝቷል። ኢትዮጵያ ካላት ጂኦፖለቲካዊና ስልታዊ ጠቀሜታ፣ የህዝብ ብዛትና ተጽዕኖ የተነሳ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር የለውም የሚለው ማስታወቂያ ሚኒስትሩ ሐተታ በተለይም በብልጽግና ፓርቲ አገዛዝ ስር ከወደቀች በኋላም ታይቶ በማይታወቅ ትርምስ ውስጥ ገብታለች። ስለሆነም የኢትዮጵያ ዜጎች የሀገራቸውን ሉዓላዊነት ሲደፈርና አንድነታቸው መደፍረሱ በእጅጉ ያሳስባቸዋል ሲል ተደምጧል። ረጅሙ የሻቢያ ሀተታ ቀጥሎ፣ በአሁኑ ወቅት የችግሩ ብቸኛ መፍትሄም ሁከት ነው ብለው በማመን በትጥቅ ትግል የሚካፈሉ ወገኖች በሁሉም የኢትዮጵያ ክፍሎች አሉ። ከ2020 እስከ 2022 ከባድ ጦርነት በኋላ ኢትዮጵያዊነቱ ወደ ኋላ የቀረ የትግራይ ህዝብ የኢትዮጵያ አካል በመሆንም ሆነ በሌላ መንገድ ሰላምና ደህንነትን ይናፍቃል። በአማራ ክልል ህዝቡ በመንግስታቸው ላይ እምነት አጥቶ ሰብአዊ መብቱንና ሀገራዊ ክብሩን ማስከበር ብቸኛ አማራጭ አድርጎታል። የኦሮሞ ብልጽግና ፓርቲም ከጥይት ድምፅ አልወጣም። የብልጽግና መንግስት በዋና ከተማው በአዲስ አበባ ብቻ ተወስኖ በህገ መንግስቱ ስም እየዘፈነ ያሉትን ችግሮች ችላ ማለቱን የመረጠ ይመስላል። እንዲያውም በኢትዮጵያ ያለውን የፖለቲካና የጸጥታ ሁኔታ ለመፍታት ብስለትና ብቃት ያለው አይመስልም ሲል የኢትዮጵያ መንግስት ላይ ትንኮሳ ፈጽሟል። ህዋትን በኃይል ለመገርሰስ የተደራጀውን ታጣቂ ቡድን እንደሚደግፍ የጌታቸው ረዳ ፓርቲ አስታወቀም። ከሳምንታት በፊት አፍሪካን ኢንቴለጀንስ ይህ ታጣቂ ቡድን በፌዴራል መንግስት እየተደገፈ ነው ሲል መረጃ ወጣ ሲሆን፣ ዛሬ ደግሞ የጌታቸው አዲሱ ፓርቲ ትጥቅ ትግሉን እደግፋለሁ ብሏል። በነጌታቸው ረዳ የተቋቋመው ስምረት ፓርቲ ቅድመ ዕውቅና ካገኘ ቀናት ተቆጥረዋል። ከህዋት ተነጥለው የወጡ መስራች አባላት ፓርቲያቸውን የማስተዋወቅ ስራ በስፋት ተያይዘውታል። በሳምንቱ መጀመሪያ ሰኞ ከብሔራዊ ምርጫ ቦርድ ቅና ማግኘቱ በምስክር ወረቀት አስደግፎ ያስታወቀው ፓርቲውም በስፋት ራሱን እያስታወቀ ነው። በክልሉ የሚገኙ የትግራይ ቴሌቪዥን ድምጸ ወያኔና 104 ነጥብ 4 ይመቅል ኤፍኤም ስለ ፓርቲው መመስረት እስካሁን የሰጡት ዜና ሽፋን እንደሌለ ተረጋግጧል። የትግራይ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ራዳይ ሃለፎም፣ የስምረት ፓርቲ መስራችና አባል በፓርቲው የኮሚኒኬሽንና ሚዲያ ተጠሪ ትናንት ስለ ፓርቲው ማብራሪያ ሰጥተዋል። በማብራሪያቸውም በትግራይ ክልል የሚንቀሳቀሰው ታጣቂ ቡድንን እንደሚደግፉ ተናግረዋል። እኛ ታጣቂ ኃይል የለንም። ቢሆንም በረሃ ላለው ታጋይና ያነገበው ዓላማ እንደግፋለን፣ እውቅናና ክብር እንሰጣለን። ታጋዩ ወደ ህዝብ የመተኮስ የለብኝም የተደረገው የመፈንቅለ መንግስት ልክ አይደለም ብሎ የወጣ ነው። ስለሆነም ይህ የትግራይ ህዝብ ነፃ አውጭ እንጂ የእኛ የስምረት የፖለቲካ ፓርቲ ታጣቂ ሊሆን አይችልም በማለት አብራርተዋል። እኩልነት የተረጋገጠባት የበለጸገች ትግራይን እንድትኖር እንታገላለን ትግላችን በኢትዮጵያ የፖለቲካ ምህዳር የሚካሄድ ነው። ከኤርትራ ከጎረቤት በዘለለ የሚያገናኘን ነገር የለም የሚሉት ኃላፊው ህወት መለወጥ ያቆመ ወደ ሙዚየም መግባት ያለበት ድርጅት ነው። እኛ ከህወት በተሻለ ለትግራይ ህዝብ ራስን በራስ የማስተዳደር መብት እንታገላለን ሲልም አሳውቋል። በኢትዮ ኤርትራ መሀል ጦርነት ሊቀሰቀስ ተቃርቧል የሚሉ መረጃዎች በስፋት እየተሰራጩ ነው። ይህን ተከትሎ የቀድሞ የኢትዮጵያ ጦር ኢታማጆር ሹም ከኤርትራ ጋር ሊፈጠር ይችላል ተብሎ ለተሰጋው ጦርነት ወደ ጦር ሰራዊቱ ተጠርተዋል የሚል መረጃ በስፋት እየተሰራጨ ነው። ይህን ተከትሎ ራሳቸው ጀኔራሉ አጭር ምላሽ ሰጥተዋል። የቀድሞ የመከላከያ ኢታማጆር ሹም ጀኔራል ሳሞራ የብልጽግናን አጀንዳ አስፈጻሚ ሆነዋል በሚል በህይወት ሰዎች ክስ እየቀረበባቸው ነው። ጀኔራሉ የቀረበባቸው ክስ በተለይም በአፋር ክልል የሰፈረው ራሱን ሀራ መሬት ብሎ የሚጠራውን ኃይል እያደራጁ ነው በሚል ነው። በፌዴራል መንግስትና በንጌታቸው ረዳ ይደግፋል የሚባልለትን የታጠቀ ኃይል እያደራጃሉ የተባሉት ጀኔራሉ የለሁበትም ብለዋል። ለቀረበባቸው ክስ ምላሽ የሰጡት ጀኔራል ሳሞራም ከብልጽግናም ይሁን ከመከላከያ የተቀበሉት አጀንዳ እንደሌለም አስታውቀዋል። ጀኔራሉ ስለቀረበባቸው ክስ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው፣ በመከላከያ የተሰጠኝ ኃላፊነት የለም ብለዋል። ከኢትዮጵያ መከላከያ ሰራዊት ጠቅላይ ታማ የአማጆር ሹምነት በጥሮታ የተሰናበቱት ጀነራል ሳሞራይኖስ ዳግም ወደ መከላከያ ሰራዊት ተመልሰዋል፣ መከላከያ ውስጥ ኃላፊነት ተሰጥቷቸዋል፣ ከጀነራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ሆነው ተመድበዋል የሚሉ ክሶች በማህበራዊ ሚዲያ ላይ ቀርበውባቸዋል። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎች ሲሰራጩ ነበር። ጀነራል ሳሞራይኑስ በምላሻቸው የተወራው ወሬ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው ብለዋል በመከላከያ ሰጠኝ ኃላፊነት የለም። ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉ ተናግረዋል። ጄኔራሉ የጤና ሁኔታቸውን በተመለከተም ጤናዬ ሙሉ ነው፣ ለማረጋገጥ ከተፈለገ ሁሌ ስፖርት በማዘወተርበት ቦታ አዲስ አበባ መጥቶ ማረጋገጥ ይቻላል ሲሉ ገልጸዋል። ጄኔራሉ በትግራይ ኃይሎች ውስጥ ክስ የቀረበባቸው በህዋትና በፌዴራል መንግስቱ መካከል ውጥረት ባየለበት አጋጣሚ ነው። ውጥረቱን ተከትሎ ህዋት ፊቱን ከአዲስ አበባ ወደ አስመራ ያዞረ ሲሆን የኢትዮ ኤርትራን ጦርነት የመፈጠሩ እድል ከፍ አድርጎታል። ሐማስ የተኩሳቁሙን ስምምነት ውድቅ አደረገ በአሜሪካ አማካኝነት እስራኤል የተቀበለችውን የተኩሳቁም ስምምነት ሐማስ እንደማይቀበለው አስታውቋል የእስራኤል ጦር ከቅርብ ጊዜ ወዲህ በጋዛ ላይ ከፍተኛ የተባለውን ጥቃት እያደረሰ ይገኛል ይህን ተከትሎ በርካቶችን ለሞትና ለመፈናቀል ተዳርገዋል ከሰሞኑን በጋዛ የተራቡ ፍልስጤማውያን ካምፑን ጥሰው መግባታቸው ይታወሳል በጋዛ የተራበ የህዝብ ማዕበል የረድኤት ድርጅት አዲስ የእርዳታ ማከፋፈያን ሰብሮ ሲገባ የሚያሳይ ምስል ወጡ በብዙዎች ዘንድ መነጋገሪያ ሆኗል በሐማስና በእስራኤል መካከል የሚካሄደው ውጊያ አሁንም ቀጥሏል። የእስራኤል ጦር ባለፈው ቀን በደርዘን የሚቆጠሩ የሽብር ኢላማዎችን መምታቱን ተናግሯል። ሐማስ በእስራኤል ተቀባይነት ያገኘውን አዲሱን የአሜሪካን የጋዛ የተኩስ አቁም እቅድ እንደማይቀበለው ነው ያስታወቀው። ሐማስና እስራኤል ከዚህን በፊት ለሁለት ወር የሚቆየ የተኩስ አቁም ስምምነት ደርሰው የነበረ ቢሆንም በሁለቱም በኩል ተግባራዊ ሳይደረግ ቀርቷል። አንድ ከፍተኛ የሐማስ ባለስልጣን አሜሪካ ያቀረበችውን አዲሱን የጋዛን የተኩስ አቁም ስምምነት ታጣቂ ቡድኑ እንደማይቀበለው ለቢቢሲ አረጋግጠዋል። ዋይት ሃውስ ሐሙስ ዕለት እንዳስታወቀው እስራኤል የአሜሪካ ልዩ መልክተኛ ስቲቭ ዊትኮፍ ያቀረቡትን ተቀብላለች ከሐማስ መደበኛ ምላሽ እየጠበቀች ነው ብሏል። የእስራኤል መገናኛ ብዙሀን የእስራኤል ባለስልጣናትን ጠቅሶ እንደዘገበው ሐማስ ለ60 ቀናት የሚቆይ የተኩስ አቁም ስምምነትና በእስራኤል እስር ቤቶች የሚገኙ ፍልስጤማውያንን ለመፍታት በሁለት ደረጃ አስር በሕይወት ያሉ ታጋቾችንና የ18 ሟቾችን አስክሬን አሳልፎ እንደሚሰጥ ገልጿል። የሐማስ ባለስልጣን ሐሳቡ ጦርነቱን ማቆምን ጨምሮ ዋና ዋና ዋና ፍላጎቶችን እንደማያሟላና በጊዜው ምላሽ እንደሚሰጥ ተናግሯል። የእስራኤል መንግስት የሰጠው አስተያየት ባይኖርም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዊትኮፍ እቅድ መቀበላቸውን ሐሙስ ዕለት ለታገቱ ቤተሰቦች መናገራቸው ተዘግቧል። የእስራኤል መንግስት የሰጠው አስተያየት ባይኖርም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዊትኮፍ እቅድ መቀበላቸውን ሐሙስ ዕለት ለታገቱ ቤተሰቦች መናገራቸው ተዘግቧል። እስራኤል በጋዛ ላይ አጠቃላይ እገዳ የጣለች ሲሆን በዩናይትድ ስቴትስ ኮዋታርና ግብጽ አደራዳሪነት የተፈረመው የሁለት ወር የተኩስ አቁም ስምምነት መራራሱን ተከትሎ በሐማስ ላይ ወታደራዊ ወረራዋን በመጋቢት መጀመሪያ ቀጥላለች። እስራኤል ሐማስ እስካሁን በስር ላይ የሚገኙትን 58 አጋቾች እንዲፈቱ ጫና ማድረግ እንደምትፈልግ ተናግራለች። ከዚህም ውስጥ ቢያንስ 20 ያህሉ በህይወት አሉ ተብሎ ይታመናል። ከሁለት ሳምንት ገደማ በፊት ግንቦት 11 የእስራኤል ጦር ሰራዊት የተስፋፋ ጥቃት የጀመረ ሲሆን፣ ኔታንያሁ ሰራዊቱ የጋዛን ሁሉንም አካባቢዎች ይቆጣጠራል ብሎ ነበር። በማግስቱ እስራኤል በጋዛ ላይ ጥለው የነበረውን እገዳም በማለዘብ ረሃብን ለመከላከል መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ እንደምትፈቅድ ተናግረዋል። በጋዛ ባለፉት 10 ሳምንታት ውስጥ ወደ 4000 ሺህ የሚጠጉ ሰዎች መገደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስትር አስታውቋል። ሌላ 600 ሺ ሰዎች በእስራኤል የመሬት ላይ ዘመቻና ትእዛዝ እንደገና ተፈናቅለዋል ብሏል። በተባበሩት መንግስታት የሚደገፈው IPC ዘገባ በመጪዎቹ ወራት ወደ 500 ሺ የሚጠጉ ሰዎች አስከፊ የሆነ የረሃብ አደጋ እንደሚገጥማቸው አስጠንቅቋል።